ከምን የተነሳ ነው ቤዛነቷን አልቀበል የምትለው? መጽሐፍ ቅዱስ ስለማይል ን መጽሐፍ ቅዱስ ቤዛ የሚለውን ትርጉም አውቃል? ቤዛ የሚለው ምን እንደሆነ አውቃል? ትርጉሙን አውቃል? ቤዛ ማለት ቤዛ ማለት ማዳን ነው። ሌላ ትርጉም የለውም። ምን አጨቃጨቀኛል? ገንዘብ ቤዛ ተብሏል። የእኔ አሁን ጥያቄ ትመልስለህ፣ ገንዘብ ቤዛ ሆኗል። ስለዚህ ገንዘብ ቤዛ ስለሆነ አንተ በገንዘብ ትድናለ። አያር ልዩነቱ ይሄ ነው። ገንዘብ ትድናለ፣ ገንዘብ ቤዛ ስለሆነ ገንዘብ ያድናል። ሙሴ ቤዛ አንተ እኮ ነህ፣ እንደፈለግከው ገንዘብንም ትላለ፣ ማርያምንም ትላለ፣ በፈለግከው ትሄዳለ። አንተ ፕሮብለም የአንተ ችግር ነው ይሄ። እኔ አሁን መልስልኝ አሁን በድንግል ማርያም ቤዛነት እሺ እን መልስልኝ ጌታ ወይ አንተ መጠየቅ ለምንድን ነው የምትፈራው? የድንግል ማርያም ቤዛነትን እኔ በቃ እሺ የመለስኩልህ ምን መሰለ፣ በሷ በኩል እንኳን አንዴ ቅዱስ ገብርኤል ካናገራት በስተቀር ሌላ በእሷ በኩል የመጣ መሴጅ የለም እያልኩ ነው። በዮሴፍ በኩል ነበር ሲመጣ የነበረው። ለምን አንተ ቤዛ ነች አማላጅ ነች እንዳትል ስለተፈለ። በጣም ጥሩ። ወደ ቤት ቤተልሔም እንዲወስዳት መሴጅ አልመጣም፣ እንዳይተዋት አልመጣም። ያለ ድንግል ማለም ያለ ድንግል ማለም ጠየቀኝ አይደል? መለስኩልህ። አልመጣም መቷል ወደ ግብጽ እንዲወስዳት መሴጅ መጣል ይችላል ይሆን? አንድ ነገር አዳምጠኝ፣ ያለ ድንግል ማርያም ብቻውን ቢሄድ የሆናል? ያለ ድንግል ማርያም እንዲ ያለ ድንግል ማርያም አይደለ ልጁ ነው የሚፈልገው። የተፈለገው እኮ ሊያርድ የፈለገው ማርያምን እኮ አይደለም። ሊያሳድ የፈለገው እኮ ማርያምን አይደለም። ወዴት ወዴት ነው መቻቸ? ስማኛ፣ ልጁ ልጁ ማለት ነው ልጁ ያለ ዮሴፍ መኖር አይችልም። ይችላል። ማ ልጁ ያለ ሁለቱ መኖር ይችላል ኢየሱስ ክርስቶስ ምን ምን የ አይችልም? ኢየሱስ እኮ አምላክ ነው፣ አባቴ። ፍጹም ሰው ፍጹም አምላክ ነው። በፍጹም ሰው ነው። አየህ፣ ፍጹም የሚለውን አስመርበት። እንደቀላል አይደል? የአንተ ችግር የኢየሱስን ፍጹምነት ተረስተዋል። አዳምጠኝ፣ እየነገርኩህ ነው። ፍጹም ሰው ፍጹም አምላክ ነው። ያለ ድንግል ማርያም መኖር አይችልም። ኢየሱስ አይችልም። አዎ አየ አንተ ችግር ምን ያለ የነበረ አልፋና ኦሜጋ የሆነን ክርስቶስ አንተ መኖር አይችልም ትለዋለህ? አንተ ያለ ድንግል ማርያም መኖር የማይችለው ለምንድን ነው? ኢየሱስ ክርስቶስ በሁለት ዓመቱ ኢየሱስ ክርስቶስ በሁለት ዓመቱ ከድንግል ማርያም ማግኘት የሚገባውን ነገር እያገኘ ስለሆነ ገባ እያገኘ ስለሆነ ከድንግል ማርያም የሚያገኘውን ከዮሴፍ አያገኘውም። ሙሴ እግዚአብሔር አርባ ዓመት በበረሃ ሲኖሩ ምንም ሳይኖራቸው አኖሯቸዋል። እንዴት ነው ማኖረ ጌታ? ወይ ኢየሱስ ሕፃን ሆኖ ኢየሱስ ሕፃን ሆኖ ያለ ድንግል ማርያም ጡት መጥባት አይችልም። ያለ ድንግል ማርያም የድንግል ማርያም ጡት ያስፈልገዋል። በጣም ጥሩ ነው። ነው ነው ነው። ያ ድንግል ማርያም ዮሴፍ ዮሴፍ ይችላል እንዴ? ሳይጠቡ ገንዳ ላይ ተጥለው ቆሻሻ ላይ ተጥለው የሚያድጉ ልጆች እንዳሉ እረስተዋል። አየህ ይሄ ነው ቀድማነስ፣ እንደዚህ ብለህ የድንግል ማርያምን ይወደትልትሄድ የትም ብትሄድ ምንም አታመጣም። አልኳየ ለምን መሰለ ያንተን አልከኝ አላልከኝም አሁን የተጻፈለትን ነው የሚኖረው። ኢየሱስ የተጻፈለት ነው። በጣም መልካም። የእኔን ደግሞ መልስልኝ። አዎ አዳም፣ አዎ አዳም፣ አቀባለሁ። ማች ላውራ መች ነው የምታስወራው? አዎ ያ ላይ አሁን ኮ አንተ ቤዛነቱም በዛ በዚህም ብለ ለታሰረው በፈለከው መሄድ ትችላለህ። እኔ ግን አልከኝ። አንተ አሁን ምንድን ነው ያልከው? ቃል በቃል ኢየሱስ ክርስቶስ ጡት ካልጠባ መኖር አይችልም አልከኝ። እኔ ደግሞ ቃል በቃል የነገርኩህ ጡት ሳይጠቡ ገንዳ ላይ የተጣሉ ልጆችን እግዚአብሔር አምላክ ጡት ሳይጠቡ ተነስተው ያደጉ በምን አሳደጋቸው? ሁሉም ሰዎች አሉ። በምን አሳደጋቸው? ስለዚህ ጡት ማጥባት ብቻ ለቤዛነት አያደርግም። እነዚ ህጻናት እንጀራ ይበላሉ፣ እንጀራ ይበላሉ፣ ወተት ይሰጣል። አይዞህ። አዎ ያለ ወተት ግን ማድረግ አይችሉም። ያለ ወተት ማድረግ አይችሉም። ማ ማድረግ አይችሉም። ለምሳሌ በልጅነቴ ልንገርህ፣ የኔን ታሪክ ልንገርህ። እኔን ያለ ወተት ምክንያቱ ማታሶ፣ የአንተ ችግር ምን መሰለ? በመደማመጥ ስናወራ ውጤታማ እንሆናለን

በጣም የጨነቀው በጌታ አረው። አንድ ማስታወቂያ ልንገራችሁ። ይሄ ማስታወቂያ ምንድን ነው? ይሄ ማስታወቂያ ምንድን ነው? በአርሲ ኢትዮጵያ ውስጥ አርሲ ላይ የተገደሉ ኦርቶዶክሳን ባለማህተቦች አሉ። እነዚህ የተገደሉ ኦርቶዶክሳን ባለማህተቦች በማህተባቸው ነው የተገደሉት። ስለዚህ እዚህ ያላችሁ 930 ሰዎች ያልሰማችሁ ስላላችሁ እናንተ 930 ሰዎች ለእነዚህ ኦርቶዶክሳን ባለማህተቦች አርሲ ላይ ለተገደሉት ባለፈው ደግሞ አይታችኋል አንዱ ሕፃን እንግዲህ እግሩ ሁሉ ነው የተቆረጠው። ገባችሁ? ያማል። ስለዚህ ሁላችሁም ቪዲዮ በመስራት ድምፅ ሁኑ። ቪዲዮ በመስራት ድምፅ ሁኑ። አደራምላችሁ። እንደገና ደግሞ የተሰራ ቪዲዮ የተሰራ ቪዲዮ ላይክ፣ ሼር፣ ኮፒኒንግ አድርጋችሁ ቫይረል እንዲወጣ አድርጉልን መንግስታችን ይሄንን ተመልክቶ ይህንን ተመልክቶ ማለት ነው መፍትሄ እንዲሰጠን እነዚህን ገዳዮች ካሉበት ቦታ ይዟቸው ካሉበት ቦታ ይዟቸው ለፍርድ እንዲያቀርብ ለፍርድ እንዲያቀርብ የእናንተ ድምፅ መሆን አስፈላጊ ነው። ሁላችሁም በቪዲዮዎቻችሁ ላይ እውነቴን ነው የምላችሁ እውነቴን ነው የምላችሁ። ሁላችሁም በቪዲዮዎቻችሁ ላይ ይህንን ቪዲዮ በቲክታክ አካውንታችሁ ላይ ይህንን ቪዲዮ በመጫን ድምፅ ሁኑ። አደራ በሰማይ በምድር። ቀጥሎ ልተንፍስ እሺ። በመጀመሪያ ደረጃ ይኸውላችሁ ምን ይል መሰለ እግዚአብሔር አምላክ በኢሳይያስ ትንቢተ ኢሳይያስ ምዕራፍ ስልሳ ቁጥር ዘጠኝ ምዕራፍ አንድ ይቅርታ ቁጥር ዘጠኝ ላይ ምን ይል መሰለ የሰራዊት ጌታ እግዚአብሔር ዘርን ባያስቀር ልኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ዘርን ያስቀረው ማንን ነው? ኢየሱስ ክርስቶስ ነው። ገባ። ኢየሱስ ክርስቶስ በሱን ባያስቀር ኖሮ እንጠፋ ነበር። አሁንም ማውራ አሁን አንተ ከምትለው ጋር ተቃራኒ ነገር ያለ የምንመሰለ ኢየሱስ የነበረ ያለ ሁሌም የሚኖር አልፋና ኦሜጋ ነው ኢየሱስ ክርስቶስ። ቅድስ ድንግል ማርያም መኖሯ እኛ ለመጽደቂያ እኛ መንግስተ ሰማያትን ለመውረስ መሄጃ መንገድ አይደለም። እውነትም መንገድም ሕይወትም እኔ ነኝ ቃል በቃል እያለ እየተናገረ አንተ ግን እያልከኝ ያለው በቤዝነት የቅድስ ድንግል ማርያምን ካልተቀበላችሁ መዳን የለም ነው እያልከኝ ያለው። ቴክኒካሊ ነው ወይስ አይደለም? ከተሳሳሁሁን ከዚህ በኋላ ሁለት ሁለት ደቂቃ ነው የምናወራው። ከአስራ ዘጠኝ ነው ከሀያ አንድ አቁማለሁ። እሺ ወገኖቼ አንድ ግልጽ ነገር አለ፣ አንድ ግልጽ ነገር አለ። እኛ ድንግል ማርያምን የዓለም ቤዛ ብለን ስንናገር እንደ ክርስቶስ ኢየሱስ ቤዛ ናት እያልን አለ የድንግል ማርያም ቤዛነት ቅድም ነግር የሆነ በለው ወንድሜ የድንግል ማርያም ቤዛነት ምትክ የሆነ የማ ምትክ የሔዋን ምትክ የሆነች ቤዛነትን የሰጠችን። በሔዋን ምክንያት በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። በማን ምክንያት? በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። ሶዛት ኃጢአት ወደዚያ ዓለም በማን ምክንያት እንደመጣ ሁሉ ህይወት ደግሞ እንዲሆነን በማን ምክንያት መጣ? ህይወት በድንግል ማርያም ምክንያት መጣ። ለምን ድንግል ማርያም መልአኩ ገብርኤል መጥቶ ወንድ ልጅን ተወልጃለች ሲላት እንደ ዘካርያስ ኖ አላለችው፣ አመነች፣ ተቀበለች። አያችሁ። ይሄ በመሆኑ ደግሞ እኛ እኛ እኛ ክርስቲያኖች በድንግል ማርያም ምክንያት በድንግል ማርያም ቤዛነት እውነተኛ የዓለም ቤዛ የሆነውን ኢየሱስ ክርስቶስን እንድንቀበለው ሆነ። አያችሁ፣ እንድንቀበለው ሆነ። ስለዚህ ሰው የድንግል ማርያምን ቤዛነት አልተቀበለም ማለት በተዘዋዋሪ የኢየሱስ ክርስቶስን ቤዛነት አልተቀበለም ማለት ነው። አያችሁ፣ አልተቀበለም ማለት ነው። እንደዚህ አይነት ጥያቄዎች የምንጠይቃችሁ ለምንድን ነው? ድንግል ማርያምን ሪጀክት ከማድረግ አኳያ ነው። ይህ የሚገርም ነገር አይደለም። አያችሁ ሁል ጊዜ ዘንዶ የሚያሳድደው ሴቲቱን እንጂ ወንዱን አይደለም። ሴቲቱ ደግሞ ማናት? ድንግል ማርያም ናት። ድንግል ማርያም ናት። ስለዚህ ያለ ድንግል ማርያም ቤዛነት ማናችሁም ልትድኑ አችሉም። ለምን? የድንግል ማርያም ቤዛነት ለእኛ የኃጢአት ቤዛነት ሳይሆን ምትክ የሆነ ቤዛነት ነው። ጴንጤዎች ግራ አትጋቡ። ይሄ ሁለት ደቂቃ ጨርሻለሁ። ከ50 ቀጥል። አሁን ከ48 ነው። ከ50 ቀጥል፣ ቀጥል እኔ አሁንም እላለሁ ጥሩ፣ ከክርስቶስ ቤዛነት ውጭ ማንም አያድን? አራት ነጥብ የሌላ ነገር ቤዛነት ምንም አያድን እንደማያድን መንግስተ ሰማያትን ማያስገባ እናገራለሁ። የምናገረው በመጽሐፍ ቅዱስ ተናግሬ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ታንብብላችሁ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ምዕራፍ ሁለት ቁጥር አምስት ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ኢየሱስ ነው ይላል። ራሱን ለሁሉ ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ፣ ምስክርነቱ ነበር። ስለዚህ ዓለምን ለማዳን የተሰጠን ቤዛነት ኢየሱስ ክርስቶስ ነው ብሎ መጽሐፍ ቅዱስ በደንብ ይናገራል። የሌሎችን ቤዛነት መጨመር መንግሥተ ሰማያት ለመግባት ምንም ትርጉም የለሽ ነው። የለም ሰላሳ አይነት ቤዝነት የለም። አሁን ቤዛ ለሚባል አሁን ገንዘብ ላለው ምን ላለው ሰዎች እርስ በራስ እኔ አሁን ለምሳሌ ለእሱ ልጸልይ ይችላለሁ፣ እሱ ለእኔ ሊጸልይ ይችላል ሰዎች በመሀል ሊታረቁ ይችላሉ። ማስታረቅ ይቻላል። ያ ያ የምንን የመንግስተ ሰማያትን መውረሻ አይደለም። መውረሻ አይደለም። ምድር ላይ ለምትደራረገው ፌቨር የምትሰራራው ቤዝነትን ከሰማያዊ ቤዝነት ጋር እንዴት ብ ምንድነው ጥቅሙ? ወርዘበነፊ ምንድነው ጥቅሙ ነው እኔ ዋናው የመጽሐፍ ቅዱስን ሰማያዊ ነገር ማግኛ ሰማያዊ መዳኛ መንገዱ እዚሁ ጋር እየተናገረ ራሱንም ለሁሉ ቤዛ ሰጠ ለሁሉ ነው የሚለው ለንትና ለንትና ለንትና አላል ስለዚህ በእርሱ ያመነ በሙሉ የዘላለም ህይወት እንዲኖረው ደግሞ ሐዋርያ የሐዋርያ ስራ ምዕራፍ አራት ቁጥር 12 ላይ ይናገራል አሁንም እያንዳንዱን ቤዝነት ስናመጣ የኢየሱስን ክርስቶስ የማዳን ቤዝነት ነው አሁን ያለ ክርስቶስ ቤዛነት አለም አይድንም ይሄ የታወቀ ነገር አይድንም በማርያም ቤዛነት ምንም የሚፈጠርልህ በሰማይ ቤት ምንም የሚፈጠርልህ ነገር የለም እያልኩ ነው። አመሰግናለሁ አለው። አሁንም ወንድማችን እያለ ያለው ምንድን ነው? የኢየሱስ ክርስቶስ ቤዛነትን ነው እየተናገረ ያለው። እኔ አንድ ቃል ያንብብላችሁ። አንድ ኦርቶዶክሳዊ የሆነ ቃ ኦርቶዶክሶች ይህንን ቃል እንዴት እንደምንወደው እንዴት እንደምንወደው እንደዚህ ይላል እንደዚህ እላለሁ። ስሙኝ፣ በደንብ አድርጋችሁ ስሙኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ላይ ነው? ሮሜ አምስት አስር። እኔ እያስተማርኩ ይኸውልህ፣ ችግር የለም፣ በደንብ አድርግ ስማኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በህይወት እንድናለን ይላል። እኛ ኦርቶዶክሳውያን የኢየሱስ ክርስቶስ የመድኃኒታችንን ቤዛነት አልካርንም። ኢየሱስ የዓለም ቤዛ አይደለም አላልንም። ቤዛ ነው ኢየሱስ። ማንኛውም ኦርቶዶክስ አማኝ የኢየሱስ ቤዛነትን የካደ የለም። ወንድማችን የሚለውን ነገር እንቀበላለን። ዋናው ነገር ምንድን ነው? ወንድሞቼ ና እህቶቼ፣ ዋናው ነገር ምንድን ነው? ድንግል ማርያም፣ ድንግል ማርያም ቤዛ ናት ብለን ስንናገር የድንግል ማርያም ቤዛነትን ከክርስቶስ ኢየሱስ ቤዛነት ጋር ይቀላቅሉብናል። ነገሩ ልክ አይደለም። እንዲቀላቀልብን አንፈልግም። የድንግል ማርያም ቤዛነትና የጌታችን የኢየሱስ ክርስቶስ ቤዛነት ልዩነት አለው ብዬ ነው እየተናገርኩ ያለሁት። አያችሁ፣ ቤዛነቱ በምንድን ነው ብዬ ነግሬያችኋለሁ። በምትክነት ነው። ቤዛ ለማርያም ቤዛ ስንል ምን ማለታችን ነው? ምትክ ማለታችን ነው። የማን ምትክ ብላችሁ ቃላችን የዋን ምትክ ማለት ነው። አያችሁ ሰይጣን ሔዋንን እንዳሳሳታት እንደዚሁ ቅዱስ ገብርኤል መጥቶ ለማርያም ነው የምስራቹን የነገራት። ሁለቱም እንስት ናቸው። ሔዋንም እንስት ናት፣ ማርያምም እንስት ናት። ሰይጣን ሰይጣን የተጣለው መልአክ ነው። ገባች የተጣለው መልአክ ነው። ገብርኤል ደግሞ የእግዚአብሔር መልአክ ነው። አይታችኋል። ሁለቱም ጋር የመጡት የጽድቅና የጽድቅና የኃጢአት መላእክቶች ናቸው። የመጡት ለሁለቱም መልእክት ሲነገራቸው አንደኛዋ ጥፋት አጠፋች። የሰው ልጆች ወደ ገሃንም እንዲገቡ ምክንያት ሆነች። አንደኛዋ ሲነገራ ድንግል ማርያም ሲነገራት ደግሞ የሰው ልጆች ወደ ሕይወት እንዲሆኑ ምክንያት ሆነች። የድንግል ማርያም ቤዛነትን ከዚህ ጋር ነው ማገናዘብ ያለባችሁ ኦርቶዶክሳውያን አማኞች። ይሄ ዮኒ ዮኒ ሁለት ደቃ ጨርሻለሁ። አንትነሙ እሺ ተባረክ። ስለዚህ እያለን ያለ ነው ምንድን ነው? ስለዚህ ቤዛነቷ ወይ እሷ ባይኖር፣ አሁን ለምሳሌ እንዳልከው የማርያም ምልጃ ባይኖር፣ ዓለም መዳን ይችላል ወይስ አይደለም ነው የኔ ጥያቄ። አሁን ለአንተ መጠይቀ የማርያም ምልጃ የለም አለ፣ በቃ የለም፣ አታማለ ጥያቄቱ ትንታኔ ነው የምሰጠው። ማርያም ቤዛ ለመሆኗ እዚህ ውስጥ ያለው የሚያስተውል ሰው ነው ያለው። ገባኝ። የሚያስተውል ሰው ነው ያለው። የአንተንም ሐሳብ ሰማህ፣ የኔንም ሐሳብ ሰማሁ። ከሀምሳ አራት ነው ከሀምሳ አራት ነው። ሁለት ሁለት ደቂቃ ጠይቀኛል። የእኔ እና አንተን ሐሳብ ሰቡ ሰምቷል። መደጋገም አያስፈልግ መጽሐፍ እንጂ። ስለዚህ አሁን እኔ የምጠይቅህ ያለ ማርያም አማላጅነት አለም አይድንም የሚል ፕሪንስፕል አለ። ለአንተ ነው የምጠይቅህ አጥር አድርጌ ያለ ቅድስ ድንግል ማርያም አማላጅነት ዓለም አይድንም ይባላል እኮ። የምናወራው ስለ ቤዛ እኮ ነው። ስለ ቤዛ ጠይቀኝ። ክርስቶስ በቤዛነቱ ዓለምን ያዳ ነው። ስለ ቤዛነት ጠይቀኝ። የድንግል ማርያም ቤዛነትን የእሷ ቤዝነት ጥያቄ አለ። ቤዛነት ላይ ጨረስን። ጥያቄ የለም ቤዛነት ላይ ቤዛነት ላይማ በደንብ አብራሮች ነገርኩህ። ከኢየሱስ ክርስቶስ ውጭ እዚህ ላይ የሚል ማርያም ቤዛነት የሚል የተጻፈ ነገር የለም። እኛ መጽሐፍ የሚለው የክርስቶስ ቤዛነትን እቀበላለሁ እኔ። እናንተ ጥያቄያችን የድንግል ማርያም ቤዛንን ነው። አሁን አንተ እንደምትለው ቃል በቃል ቅድስት ድንግል ማርያም ቤዛ ናት የሚለውን ነገር አሳየን ቃል በቃል ስለ ክርስቶስ እንደተጻፈው በምድራዊ ቤዝነት በፈለገችው ቤዝነት ቅድስ ድንግል ማርያም ቤዛ ናት። ቤዛዊት ዓለም ናት፣ ወይም የዓለም ቤዝ ናት። ሰዎች ሁሉ የክብር ቤዝ ናት። የምን ቤዝ ናት? ቤዛ ናት የሚለውን አምጣና ነገር የክብር ቤዝ ናት። የድንግል መለስ የድንግል ማርያም ቤዛነት፣ የድንግል ማርያም ቤዛነት በመውለድ የሆነ በመውለድ የሆነ ማንም በመውለድ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለድ የሆነ ምትክ የሆነ ቤዛነት ነው። በመውለድ የሆነ ቤዛነት ነው። ድንግል ማርያም ኢየሱስ ክርስቶስን ባትወልደው ኖሮ ገባ ባትወልደው ኖሮ አሁን እኔ፣ እናንተ የመዳናችን ነገር ይዘገይ ነበር የተባለው የዲያቆን ሄኖክ አባባል ትክክል ነው። ለምን ድንግል ማርያም ባትወልደው ኖሮ ልክ እንደ ድንግል ማርያም ቤዛነት ወይም ደግሞ የተለየ ሴት እግዚአብሔር እስከሚያዘጋጅልን ድረስ ጊዜው ይሄር ነበረ። ግን ድንግል ማርያም ያንን የገብርኤልን የገብርኤልን ትንቢታዊ ቃል መጥቶ ሲነግራት መጥቶ ሲነግራት ማንም የማያምነውን አምና ተቀበለች አምና ተቀበለች። ኦኬ የእሷ ማመን ቅድም ብዬ ነበረ፣ የእሷ ማመን ወይም ደግሞ የድንግል ማርያም ቤዛነት በመውለድ የሆነ ቤዛነት ነው እንጂ እንደ ክርስቶስ ኢየሱስ ደም በማፍሰስ የሆነ ቤዛነት አይደለም። ጨርሻለሁ። ጥሩ። እኔም እያልኩ ያለው ምንድነው? በቀላሉ እዚህ ጋር አሁንም እለዋለሁ፣ አንተ የምታስበው አንተ ያሰብከው ነው የተናገርከው፣ መጽሐፍ ቅዱስ የሚለውን አይደለም። ታንኪ ዩ እኛ ደግሞ የድንግል ማርያም መውለድ የድንግል ማርያም መውለድ ቤዛነት ነው እንላለን ለምን ምትክ ስለሆነ መውለዷ ነው ቤዛ እንድትሆን ያደረጋል አንተ ገባ ነው ኦኬ አሁን አሁን ገባ ድንግል ማርያም ቤዛ የሆነችው ስለወለደች ነው እንግዲህ መጽሐፍ ቅዱስ እንደሚለው ነው አንተ እንደምትለው አይደለም አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። ይናገራለህ አንተ። የምታውራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ሰዎች አይደለም ስላሴ የሚል ታመጣለህ? ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናላ

ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ምክንያት የሚል የለም እያልኩ ነው። መልስ ንገረን፣ መጽሐፍ ቅዱስ ላይ አንተ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁንማ ጠይቀህ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም የለም ለምን ታምናለህ ስላሴ ምን አስጨነቀ አሁን የምናውረው ስለማን ለምን ለምን ምንም አሳብ መቀየር አትችልም እኔ እናንተ ሊያጣላን የሚችለው ስላሴ የሚል የለም ነገር ግን እኛ ስላሴ እንቀበላለን አዳምጠኛ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ቅዱስ ላይ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት ድንግል ማርያም ቤዛናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ በአስተምሮ እንቀበላለን። አየህ ይህን ነው ኮምፕሮማይዝ ማድረግ ያለብህ። በጣም ጎበዝ ልጅ። እኔ የምልህ አሁን በስላሴ እኔና አንተ የምንቃወም ሰዎች አይደለን። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናድርገዋለን፣ ዊኬንድ ዲስከስ እናድርገዋለን። እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን የተጻፈ የለም ያለው አልኩህ እኮ የተጻፈ

መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል። አግሪድ ገባህ። ተስማማ እኔም አንተም ተስማማ ባልተስማማ ነው ላላ የእኔና ያንተ ስላሴ እምነት አንዳለም ታውቃለህ፣ ይለያያል። እሺ የፈለገ ወዴት ወዴት መዞር ነው። አትጠምዝዘው፣ ነገሮች አይገርምም። አሁን ደግሞ በቤቦታ የረገጥክብኝ በዚህ በኩል ሲይዘው ስላሴ ላይ ከዛ በኋላ ደግሞ የሆነ ነገር ያመጣል። ከዛ በኋላ በዚህ በዚህ ተስማማን። ኦኬ አሁን እናንተ ስላሴ የሚለው አልተጻፈም፣ ግን እንስማማለን፣ አስተምሮቱ ስላለ እንስማማለን በሚለው ተስማማን፣ አ ተስማማን። አሁን ደግሞ በዚህኛው ሳይል ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ልበራ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ። ቆይ አዳምጥኝ። አሁን እኛ ኦርቶዶክስ አልሰቱ አዳምጥኝ። ላይ ድንግል እ አታዋራኝም አንተ ደግሞ የድንግል ማርያም በሀያ ሰባቱ የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛ ናት ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን። ያ የምናውቀው በምንድን ነው? ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትኮና ቤዛ እንደሆነች በአስተምሮ እናውቃለን፣ እንቀበላለን። ለምን? እኛ የአብነት ትምህርት ስላለን፣ ቀኖና ስላለን ትውፊት ስላለን። አያችሁ፣ ይህ ስለሆነ የድንግል ማርያምን ቤዛነት እንቀበላለን። ቤዛነቷ በምንድን ነው ብለህ ካልከኝ፣ በመውለዷ እላለሁ። አየህ፣ መውለዷን አንተም እኔም ልክ ሥላሴ እንዳለ እንደምናውቀው፣ አንተም እኔም መውለዷን እናምናለን። ድንግል ማርያም ኢየሱስ መውለዷን እናምናለን። ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድን ነች ማለት ነው? በመውለዷ ቤዛ ናት ማለት ነው። ቤዛ ናት ማለት ነው። ጥያቄ አለ ሌላ፣ አሁን እኔ ልጠይቀህ ተባረኩ ኖ ይቺንማ ገለናት ነው የምንሄደው የአንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ አሁን ሳሰማ ዝም ብለህ ትሰማለህ ፕሊዝ ይኸውልህ አዳምኝ አዳምኝ እያወራን ያለ ነው እንዳረሳ እንዳረሳ እያወራን ያለ ነው እኔ እናንተ እያወራን ያለ ነው ምንድን ነው ስለ ቤዛነት ነው ስለ ድንግል ማርያም ማለት አሁን ቅድም እንዳልኩ ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም። እኔ እናንተ እያወራን ያለ ነው ስለ ቤዛነት ነው እያወራን ያለ ነው፣ ገባህ? ቤዛ መሆን ደግሞ መለመን ማለት አይደለ። እንደፈለክበል እኔ ግን ሐሳብ እሰጥበታለሁ። ቤዛ ማለት መለመን ማለት አይደለ። አንተ መምትን ነው አንተ እንደፈለክበል እኔ ሐሳብ የመግለጽ ግን እችላለሁ።